ይህ ቀደም ሲል የተመለከታችሁት ቪዲዮ አገዛዙ ከሰሞኑ ከፋኖ ጋር ባደረገው ውጊያም የተደመሰሱትን ኮሎኔል ሽጥላን ጨምሮም ሌሎች ከፍተኛ የጦር አዛዦችን አስክሬን በሄሊኮፕተር ሲያነሳም የሚያሳይ ቪዲዮ ነበር። ይህ ለተከታታይ አምስት ቀናት የፈጀው ከባድ ትንቅንቅ በጎጃም ቀጠና የተካሄደ ሲሆን ከሰባ በላይ ያገዙ ኃይሎች መሸኘታቸውን የተነገረው በዚሁ ውጊያ ፋኖ ታላላቅ ጀብዳዎችን ሲሰራም፣ በአንጻሩ የአገዛዙ ጦር እጅግ ከባድ ኪሳራ ማስተናገዱ ታውቋል። በቆይታችን በስፋት ታደምጡታላችሁ። በላጎት ተወራሪ ልዩ ሻለቃ ደሴ ዙሪያ ላይ ታላቅ ድል መጎናፀፉት ሰምቷል። በዚሁ ቀጥና ትላንት አመሻሽን ጀምሮ ዛሬ አዳሩን የተደረገ ውጊያ በተመለከተም መረጃዎችን አሰባስበናል። በስፋት የምታደምጡት ይሆናል። ተፈራ ማሞ ክፍለ ጦር ባገዘ ሠራዊት ላይ የደፈጣ ጥቃት መፈጸም ድል መቀዳጀቱን ሲያስታውቅም በውጊያው ፋኖ እጅግ አስቸጋሪ የተባለውን የብልጽግና ጦር ምሽግ በመደርመዝ ድልን አስመዝግቧልም ነው የተባሉ። በዚህ ዙሪያም ተጨማሪ መረጃዎችን ይዘናል። በቆይታችን በስፋት የምትሰሙት ይሆናል። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይ እና ውሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርስቲ ያስደመጥናችሁን ዜናዎች፣ እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም በአማራ ምድር በአገዛዙ ጦርና በፋኖሎች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቲዮሮስ እዝ 105ኛ ኮር 66ኛ ክፍል ጦር በሰራው አስደማሚ ኦፕሬሽን ከአገዛዙ ሰራዊት ጋር ለተከታታይ አምስት ቀናት በተደረገ አስጨራሽ ትንቅንቅ ኮሎኔል የሺትላና ሻለቃት ታምራትን ጨምሮ በርካታ የመከላከያ ከፍተኛ አመራሮች መደምሳቸው ሲነገርም፣ እነኚህን የተደመሰቱን ከፍተኛ መኮንኖች አስክሬን ለመውሰድ አገዛዙ ሄሊኮፕተር ሲጠቀም መታየቱን ምንጮች ገልጸዋል። ከዚህ በተጨማሪ በዚህ ትንቅንቅ ለጊዜው ስማቸው ያልታወቀም ከመቶ አለቃ ጀምሮ እስከ ኮሎኔል ማድረግ ያላቸው የመከላከያ አመራሮች ሙትና ቁስለኛ መሆናቸው ታውቋል። በአጠቃላይ በአምስት ቀን ፍልሚያ ውስጥ ከ67 በላይ ያገዙ ኃይል ሲደመሰስ ከ75 በላይ የጥላት ኃይልን ከባድና ቀላል ቁስለኛ ማድረግ ችለናል ያለው የፋኖ አዛዡ ከ ከ32 በላይ ክላሽንኮብ የጦር መሳሪያ፣ ሶስት አስካት ላይ ብሬን ጥይት፣ አንድ የጦር ሜዳ መነጽር፣ አንድ የስናይፐር መነጽር፣ ከ17 በላይ የእጅ ቦምብ፣ ከ1500 በላይ የክላሽ ተተኳሽ፣ ሁለት የብሬን ሸነሸና፣ ከ100 በላይ የዲሽቃ ተተኳሽ መማረካቸውንም አስታውቋል። በዚህ ለአራት ተከታታይ ቀናት ዘንዘን ከተባለ ቦታ በቀብረው ጉድጓድ ውስጥ ተቀብሮ የሰደድ እሳት በሆነው ፋኖ ተከቦ ሲቀጠቀጥ ሰምቶም መውጫ ሲያታ በዙሪያ ሶስት እና በቢየም ከባድ መሳሪያ የታጀበ ተጨማሪ ኃይልም ከፓዊ እና የተለያዩ ቀጠናዎች በማሰባሰብ የተንቀሳቀሰው ያገዘው ጦርም አሁንም በበረሃ መብረቆቹ የ66ኛ ክፍል ጦር የፋኖ አባላት እየተቀጠቀጠ እንደሚገኝም ተጠቁሟል። በ66ኛ ክፍል ጦር የፋኖ ነበሏዎች የተደመሰሱት የመከላከያ ከፍተኛ አመራሮች በትናንትናው እለት ማለትም ህዳር 29 ቀን 18 ዓመት በተለይም ዘንዘን ከተባለ ቦታ ላይ ወደማይቀረው የተሸኙ ከፍተኛ መኮንኖችን አገዙ በሄሊኮፕተር አንስቷል፣ ሲል የአፋ ባቴዎሮስ እዝ 105ኛ ኮር 66ኛ ክሎ ጦር ህዝብኒት ክፍል አስታውቋል። በሌላ በኩል ተፈራ ማሞ ክፍለ ጦር ክፍለ ጦር በአገዙ ሰራዊት ላይ የደፍጣ ጥቃት በመፍጸም ድል መቀዳጅቱን አስታወቀም። በአማራ ፋኖ ቢራው ኃይል ምስራቅ አማራ ቀጠና ሚሊክ ዝላስታ ጀነራል ሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦር ህዳር 29 ቀን 2018 ዓ.ም ከጧቱ 12 ሰዓት እስከ ቀትር 6 ሰዓት ከሰላሳ ደቂቃ በተወሰደው የደፍጣ ጥቃት አይና ቡግና ካይና ቅዱስ ሀርቢ መውጫ ሲንቀሳቀስ የነበረውን ያገዙት ተላላኪ የሆነውን መከላከያና ሚልሻን በደፈጣ ሶራ ሜዳ ላይ ሲያራቅፉት መዋላቸውን አስታውቀዋል። በዚህ የደፍጣ ጥቃት የክፍለ ጦር ሁለተኛ ሻለቃ አራተኛ ሻለቃ እና ሶስተኛ ሻለቃ አንድ ሻምበል ጋር በመናበብ ድንገተኛ ጥቃት ፈጸመ። ጠላት አንድ የፖሊስ መኪናና አምቡላንስ ቁስለኛን ይዞ ሲመለስ ከ12 በላይ ሲደመሰስ፣ እንዲሁም 7 ጥቁር ክላሽ 836 የብሬን ተኳሽና 659 የክላሽ ተኳሽ ወደ ፋኖ ገቢ መደረጉን ተረጋግጧል። የፋኖ መቋቋሚያ ያካተተ የአገዛዙ ሰራዊት በቡግና ወረዳ 03 መስቀለ ክርስቶስ ቀበሌ የተባለ ከሚጠራው ቦታ ላይ የከብት ሳር ወይም መኖ እየተሸከመ ያገኘውን የ16 ዓመት ሕጻን ከሁለት ቦታ ላይ በክላሽ በማቁሰል አውድማ መለቅለቅ ላይ የምትገኝን የ17 ዓመት ልጃገረድን በክላሽ በማቁሰል በአውድማ ላይ የተከማችን ህል በማቃጠል መስቀለ ክርስቶስ ቀበሌ ቤት ለቤት በመዞር ህዝቡን ገንዘብ በመዝረፍ አገዛዙ በአማራ ህዝብ ላይ የጭካኔ በትኑን አሳይቷል። የተባለው በዚህ አላቡቅ ያገዙ ሰራዊት አይና ከተማ ላይም ህዝቡን በየቤቱ በመግባት አስገድዶ በማስወጣት መናሪያ የሚገኝን ደንብ አስከባሪና ተሳፋሪ እንዲሁም በትምህርት ገብታችሁ የሚገኙ ተማሪዎችን አስገድዶ በማስወጣት ስብሰባ ሰብስቦ ከልጆቻችሁ ጋር አስታርቁንና አስታራቂ ሽማግሌ መልምሉ እንዲሁም የሶስት ዓመት ግብር ትከፍላላችሁ የሚችሏቸው ህዝቡም ሽማግሊያን መለምልም ልጆቻችን የወጡት እውነትን ይዘው ነው። ከዚያ ውጪ ቡግና በጦርነት በድርቅና በወረርሽኝ ሲሰቃይ የነበረ ህዝብ ከየት አምጥቶ ግብር ይከፍላል? እናንተ እኛን የፈለጋችሁን ገንዘብ ለመሰብሰብ ነው የሚል ምላሽ እንደሰጧቸውም የውስጥ መረጃዎች አመላክታሉ። በመጨረሻም ጠላት ክንዳችን ያውቀዋል የሚሉት ፋኖቹም ለአንዴና ለመጨረሻ ጊዜ የብልጽግና ጀሌዎችን እስትንፋስ በመቁረጥና የህዝባችንን እንባ የምናብስበት ቀን ቅርብ መሆኑን ልናረጋግጥላችሁ እንወዳለን ሲሉም በፋባ ምስራቅ አማራ ቀጠና ሚሊክዝ ግዙ ፉላስተጀን አላሳምነው ጽጌ ኮር ምክትል አዛዥ አርበኛ ኮማንዶ 50 አለቃም ፍቅሩ ሙሉ አሳስበዋል። ይህ በእንዲህ እንዳለም በላጎት ወርዋሪ ልዩ ሻለቃ አዲስ ደሴ ዙሪያ ላይ ታላቅ ድል መጎናጸፉት ሰምቷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ በላጎ ሻለቃ በደሴ ዙሪያ ወረዳ ሞቴ ከተማ ላይ ምሽግ ሰርቶ ሊቀመጥ የነበረው የአድማ በተናና ሚልሻ ምሽጉን ሰርቶ አንድም ቀን ሳይውልና ሳያድር የበላጎ ተወራሪ ሻለቃ በትናንትናው ዕለት ማለትም ኅዳር 29 ቀን 2018 ዓ.ም ተመረተ ምሽጉ ድረስ ዘልቀው በመሄድ መብረቃዊ ጥቃት አድርሶ ሞትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ምን በዚህ ጥቃት ክፉኛ የተመታው የተመተው ቀሪው ያገሰራዊ ትግራይ ውጪ ብሎም ወደ ደሴ ከተማ ፈርጥቶ ገብቷል የተባለ ሲሆን በዚህም ክላሽንኮቭና በርካታ ሰባት ተኳሾች በምርኮ ሲገኙም በጠላት ከፍተኛ ኪሳራ የደረሰበትና የደነገጠው የብልጽግና ጦር የብላጉ ሻለቃ ቶሮዋሪ ያናብስቶች በሰሩት መብረቅ ጥቃት በድል ታጅቦና ድላቸውን እያጣጣሙ ውሏቸውን ሞቴ ከተማ ላይ አድርገዋል ሲል ነው የምስራቅ አማራ ቀጠና ሚኒልክ እዝ ህዝብ ግንኙነቱ ያስታወቀው። በሌላ በኩል በጎንደር ቀጠና በተደረገ ከባድ ውጊያ የቀበሌ ዋና ሊቀመንበሩን ጨምሮ በርካታ የወረዳ ኃላፊዎች በፋኑ መማረካቸው ሰምቷል። በአፋ ባህ በላይ እዝ ራስ አሞራ ወበነ ሶስተኛ ኮር ሰሜን ብርቅዬ ክፍለ ጦር ራስ ገብሬ ብርጌድ በሰሜን ቀጠና በዋግ ዝቋላ ወረዳ ላይ ታላቅ ጀብዱ ፈጽመዋል። ብርጌዷ በተጠና ኦፕሬሽን ህዳር 28 ቀን 2018 ዓ ም የሎሎዩና በአንዳው በአዴን የጀርባ ጠንት የሆኑትን ቅጥረኛ ሚሊሻዎች በጥይት ቆልታ ማርካ ላይ ስለ ገልጸው የፋኑ አመራሩ ከነዚህም ውስጥ የቀበሌ ሊቀመንበር የጽስታ አስተዳደር የብልጽግና ፓርቲ ኃላፊም የወጣቶች ጉዳይን ጨምሮ አስር ሚሊሻዎች እስከነ ሙሉ ትጥቃቸው ማርከናቸዋልም ብሏል። ህዝብ ግንኙነቱ አክሎም እነዚህ ቅጥረኞች በህዝባችንና በትግላችን ላይ አያሌ ጉዳት ሲያደርሱ የነበሩና በተኩስ ልውውጥ እድለኛ ሆነው እጃቸውን ወደ ሰማይ ቀስረው የማረክናቸው ናቸው ያለ ሲሆን በርካቶች በፍቃዳቸው ፈርሰው እየተቀላቀሉም፣ ቀሪው ፍቃደኛ ያልሆነው ላይመለስ እየተሸኘም ይገኛልም ያለው፣ ክቡራን ቤተሰቦች መረጃችን ሲቀጥልም ከ26ኛ ኩር 14ኛ ክፍለ ጦር የተሰጠ ማስጠንቀቂያ መልእክት አለም እንደሚከተለው እናቀርበዋለን። እንደሚታወቀው የታወቀው ጸረ አማራው የብልጽግና አገዛዝ በአማራ ህዝብ ሁለንተናዊ የጥፋት አውጆ ወደ ተግባር በመግባት አያሌ አማራውያንን በእግረኛና በአየር ኃይል መጨፍጨፍ ማፈናቀልና ሀብት ንብረታቸውን ማውደምና መዝረፍ ከጀመረም በርካታ ዓመታት ተቆጥረዋል። ለዚህ እኩይ ተግባር ማስፈጸሚያም በብድርና በልመና ከውጭ ሀገራት ከሚቀበለው ጥሬ ገንዘብና የጦር መሳሪያ በተጨማሪም በሀገር የሚገኙ የመሰረተ ልማትና የተቋማትን ካፒታል ወደ ራሱ ካዝና በመገልበጥ ተቋማት እንዲራቆቱ በማድረግ ምንም አይነት ተግባራዊ አገልግሎት እንዳይኖራቸው ከማድረጉም በላይ ገንዘቡን የአማራን ህዝብ ለመጨፍጨፍ ለሚውሉ መሳሪያዎች መግዣና ለጥፋት ሰራዊቱ ደሞዝ እያዋለ ይገኛል። ከሰሞኑም የስርዓት የጤና መድና የትምህርት አገልግሎት ፋኖ በተቆጣጠራቸው ቀጠናዎች ክፍያ እንዲሰበስብና እንዲጀመር መመሪያ መስጠቱም ይታወቃል። በመሆኑም የ14ኛ ክፍል ጦር በሚያስተዳድራቸው ቀጠናዎች በሚከተሉት ምክንያቶች እነዚህን ተግባራት ማከናወንም አይቻልም። አንደኛ ትምህርት ማስጀመርን በተመለከተ፣ ድርጅታችን አፋባ በጉዳይ ላይ አስቀድሞ አውጥቶት ከነበረው መግለጫ በተለየ መልኩም ትምህርት እንዲጀመር የሚ ፈቅድ መመሪያ እስካላወረደ ድረስ ምንም አይነት የትምህርት እንቅስቃሴም ማድረግ አይቻልም። ሁለተኛ የጤና መድን ክፍያን በተመለከተ ከላይ እንደተጠቀሰው አገዛዙ ከዘረፋ የሚሰበሰበውን ገንዘብ ለታለመለት ተግባር የማይውለው ከመሆኑም በላይ ገቢውን ለህዝባችን መጨፍጨፊያ መሳሪያ ግዥና ለሚሊሻ ላልማብተናና ለፖሊስ ደሞዝ ክፍያ የሚያውለው በመሆኑም ማህበረሰባችንን በከንቱ መበዝብ ስለሌለበትም የጤና መድን ክፍያ መክፈልም ሆነም ማስከፈል አይቻልም። ይህን መመሪያ ተላልፎ በሚገኝ አካል ላይ ለሚወሰድበት እርምጃ ሀላፊነ ጠንካሪነቱን እራሱ የሚወስድ መሆኑን እናሳውቃለን፣ በማለት ፋኖው ጥብቅ መመሪያ ወርዷል። ክቡራን ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበርም። በቀጣይ በሌሎች ዜናዎች እንዲሁም ጥቆሙ እስከምንገናኝ በያላችሁበት የዓለም ጫፍ በሰ